ለ29 ዓመታት በቋጠረው ቂም ተነሳስቶ የነፍስ ግድያ ወንጀል የፈጸመው ተከሳሽ ግለሰብ የቅጣት ውሳኔ ተላለፈበት። ዕለቱ ጥር 2 ቀን 216 ዓ.ም ከቀኑ አስራ አንድ ተኩል በሚሆንበት ጊዜ በድሬዳዋ ከተማ ወረዳ ስድስት በልዩ ቦታው ፈረስ መጋላ እየተባለ በሚጠራው አካባቢ የግድያ ወንጀል መፈጸሙን ከፖሊስ ያገኘነው መረጃ ያመለክታል። የድሬዳዋ ፖሊስ ጠቅላይ መምሪያ በወንጀል ምርመራ ዘርፍ የሰው መግደልና ልዩ ልዩ ወንጀሎች ምርመራ ዲቪዥን ኃላፊ ኢንስፔክተር ተመስገን ተሰማ ለድሬ ፖሊስ ሚዲያ እንደገለጹት ተከሳሽ ሳሙኤል ኃይሌ ተፈራ ከዛሬ 29 ዓመት በፊት ከባለቤቱ ጋር በሟች ቤተሰብ የመኖሪያ ግቢ ውስጥ ተከራይቶ በጉርብትና አብሮ ይኖሩ እንደነበር ተናግሮ ታዲያ በአንዲት ቀን ተከሳሽ ሳሙኤል ኃይሌ ሟች ግለሰብ ባለቤትን አማክቶብኛል የሚል ጥርጣሬን በማሳደሩ በመካከላቸው የነበረው ሰላም በመደፍረሱ ለመለያየት ይገደዳሉ። ኢንስፔክተር ተመዝገኝ ተሰማ አክሎ እንደገለጹት ተከሳሽ ሳሙኤል ኃይሌ በውስጡ ከፍተኛ ቂም ይዞ ሟች በማያቅበት ሁኔታ ለመግደል ቢያስብም ምቹ ጊዜና ሁኔታ አልፈቅድ ብሎ 29 ዓመታት ይቆጠራሉ። ታዲያ ከዚህ ሁሉ ዓመታት በኋላ ተከሳሽ ሳሙኤል የህብረት ባንክ ጥበቃ ስራ ተቀጥሮ በሚሰራበት ወቅት ለጥበቃ የታጠቀውን ክላሽንኮቭ የጦር መሳሪያ ከ30 ፍሬ ጥይት ጋር ይዞ መደበኛ ስራውን በመስራት ላይ ሳለ በዛው አካባቢ በሹፍርና ስራ የተሰማራው ሟች ውሃ ለመግዛት ወደ ሱቅ በሚሄድበት ጊዜ ተመልክቶት ለ29 ዓመታት ያቀመውን ቂም ለመወጣት የታጠቀውን መሳሪያ እንደምቹ ምቹ ሁኔታ በመጠ ጠቀም ሟች ግለሰብን በአንድ ጥይት ጀርባውን መትቶ መሬት ከጣለ በኋላ በተኛበት ደጋግሞ ጭንቅላቱንና የተለያዩ የሰውነት ክፍሉን በጥይት በመምታት የግድያ ወንጀሉን ከፈጸመ በኋላ ለማምለጥ ሲሞክር የቀጠናው ፖሊስ አባላት ከአካባቢው ህብረተሰብ ጋር በመተባበር በቁጥጥር ስር ሊውል መቻሉን ኢንስፔክተር ተመስገን ተሰማ ተናግሯል። በዚህም ጉዳይ ለማጣራት የተዋቀረው ምርመራ ቡድን ጉዳዩን አጣርቶ በፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት የመሰረተው የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት ከ2016 ዓመ ህብረት እስከ 2017 ዓ.ም ድረስ የክስ መዝገቡን ሲመረምር ቆይቶ መጋቢት 23 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሳሙኤል ኃይሌ ተፈራን በቀረበበት የሰውና የሰነድ ማስረጃ ጥፋተኛ ሆኖ በማግኘቱ በ16 ራ ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። ሚኪ ነኝ። ከሚኪ ታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።